ለማንኛውም የተቃረምን ነው፣ ትንሽ ነው የቀረኝ ማለት ነው። እሷ ቤት አጠገብ ምናምን እንደደርስ የዛሬው አለባበስ የደሞት እንደ የታያችሁት ምናምን እንደዚ ለብሽ ነው ምናምን የሚሄደው እንግደኝነት ማለት ነው። ሰፈር ስለሆነ ሰላሙ አለይኩም ረህመቱላሂ በረከቱ። ደህና የተከበራችሁ የቻናል ቤተሰቦች እንደምናላችሁ፣ እኛ ደህና ነን አልሐምዱሊላህ ዛሬም ሰብሰብ ብለን በገማ መጥተናል፣ ጠይባቻናል ቤት ማለት ነው። እንግዲህ በየሳምንቱ እንገናኛለን ባልነው እንትን መሰረት ተገናኝተናል ማለት ነው። ከቤት ደግሞ ወጣ ብለን እንሻላለን፣ እንሰራለን ግን ቤታችንም መተዋወቅ ስላለብን መታየት ስላለብን እንግዲህ ቅድሚያ ከቤት ነው የሚጀምረው። ስለዚህ ዞር ዞር እያል ቤቶቻችን ጋር እንተዋወቃለን። ከዛም በኋላ ወጣ እያልን እናሳያችኋለን ማለት ነው። ሀባይ ቦቼ እንግዲህ ዛሬ እንደምታውኑ ፋ ብለን ማለት ነው። አምሮብን ምናምን ነው የመጣ ነው። ፎቶክታት ካፊም ዛሬ እንደዚህ ፋ ብላ ነው የመጣችው። አዎ። ሙሽራ ሙሽራ ብላችሁ እንግዲህ ሙሽራ ሁነሽ አለ ምንድን ነው የምትሽኮረመሙ ምናምን እያላችኋት ነበረ። አምሮባት ተውባ ከች ብላለች። ያው ድፍረት ያስፈልጋል። እዩ። እሷ ደግሞ በቃ አይና አፋርነት ስለምታበዛ እና ካሜራ ጋር ያላት ግንኙነት አዲስ ስለሆነ ነው። ወደፊት ያው ትሰራለች። ያው እኛም ጋር እየተገናኘች እንደዚህ እየተጫወት እያወራን ማስተካከል ያለብንን ያለብን እያስተካከል እናንተ ደግሞ በኮሜንት ማስራት ያለብን ነገር ወይንም ማስተካከል ይሄ እንደዚህ ነው ብላችሁ የእህትነት ምክር ከመከራችሁን ማስተካከል ያለብን እናስተካከላለን። ሀዋይዎች፣ ያው እኛ ዛሬ ድምቅ ብለናል እንደምታዩት፣ ቡና ነው አልቀረ፣ ሁሉ ነገር የሚጠጣው የሚበላ ሁሉ ነገር በአማረ ሁኔታ ነውና የጋበዘችን የተቀበለችን ከልብ እናመሰግናለን። እህታችን በቤትሽ ስለጋበዝሽን ስለተዋወቅንሽ ቤትሽን ስላየልሽ ማለት ነው። እና እቶች እንግዲህ እስቲ እንደው ዛሬ ግንኙነታችን እንዴት አያችሁት? እኔ ግን ማለት ነው ሆዴ በጣም ሞልቶብኝ ዛሬ ማለት ነው እማራም ተቶብኛል። እንግዲህ ወይ ባል ዛሬ ማለት ነው ቀለቡዋን ማለት ነው

በየቦታው ዘወር ዘወር እያልን እናስጎበኛቸዋለን ማለት ነው። ብቻ ደስ ብሎኛል ማለት ነው። ያው ሆዴ ከብዶኛል እንጂ ሌላ ነገር የለም። አሁን ስራ እየታጠቀናለች። ያው እውነቷን ነው። እኔ እኮ ያው ትንሽ ጎማውን ከፍ አድርገዋለሁ እንደዚህ ለዛ ነው። ብቻ ሆድ ይመርቅ እንደሚባለው ሆኖ የሚመርቀው ነው እና ምሳችን ድብን አድርገን በልተን ቡናችን ጠጥተን ምናምን ለምን ቪዲዮ እንሰራ ብለን እንግዲህ እየሰራን ነው ማለት ነው። ፋፊ አሁን እንግዲህ ያው አሁን እኮ በቃ ምክራችሁን ተቀብያለሁ። ምንድን ነው የሚያሸፋፍንሽ ምንድነው እያላችሁ ስለነበረ በቃ ይኸው እንግዲህ ምንም ችግር የለም። እንግዲህ ከአሁን በኋላ ያው ተወሰነ መልኩ ያው አልሸፋፈንም፣ ችግር የለም እና ለማንኛውም ያው ዛሬ ተሰናግደናል፣ በጥሩ ሁኔታ በሚያምር ደስ የሚል ሁኔታ እንደገና ደግሞ ያው መብላቱን መጠጣቱ ሁሉንም ሳይሆን ያው እንደዚህ ተሰባስበው ራሱ ፍቅርን መግለጹ በቃ የመጠያየቁ ሰላምታ ጥሩ ነው ተብሎ የለም። ሰላምታ መባባሉ ኸይር ነው። ኢንሻአላህ ደግሞ እናንተ ይሄንን ያው በበጎ መልኩ አይታችሁ ሼር ላይክ እና የእናንተ እኮ እንትን እንትም የሚያበረታታ ነኝ። አሁን ለምሳሌ ይሄንን በተወሰነ መልኩ በደንብ እያያችሁ ሸር እያደረጋችሁ ላይክ እያደረጋችሁ ካበረታታችሁን እኛ ደግሞ ከዚህ በላይ እንድንሰራ ኖራለን ፍላጎትም ይኖርናል። እና ስለዚህ ይህንን ይመስላል። አብሽሩ እናንተንም ያው በዶ አለሁኝ እዚህ ትንሽ እነሱ ብዙም ስለ ዲቨርሲ ስለማያውቁ ነው። እኔ ግን ወደፊት በተግባር ያው ሙያ ያላችሁ እውቀት ያላችሁ ጋራ ሁኜ አንድ ጊዜ እንደው በቃ ችግር የለውም እናያለን እናያለን። ወደፊት እኔ ያው አሽሩ ለማንኛውም፣ በርቱልኝ። በጣም እናመሰግናለን፣ እናንተንም ስለምታበረታቱን እኛ ደግሞ ኢንሻአላ የእናንተ ፍላጎት የፈለጋችሁት እንደመታዘዝ ለማሳየት በቃ ጥሩ ጥሩ ነገሮችን እንድታዩ እንድትሰሙ እናደርጋለን። እና ይህን ይመስላል። እናመሰግናለን፣ በርቱ። አሰላሙ አለይኩም አርህማቱላ አበረካቱ ስዴትቲዩ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋ ሁሉም ሰላም አልሐምዱሊላ። ዛሬ እንግዲህ ውድቶች መጥተው አስደስተውኛል፣ ደስ ብሎኛል ስለመጡልኝ ማለት ነው እና አብረን ሆነን ደግሞ እንደዚህ ለምናደርገው በጣም ደስ የሚል ነው። እኔ በእኔ በኩልነት በጣም ነው ደስ ያለኝ ማሻላህ ይሁን ማለት ነው። እና አበረታቷት ስደትቲንም ሁላችንንም ላይክ ያደረጋችሁ አበረታቱን፣ ያው እንግዲህ አበረታቱን እንትን ብዙ እንትን እንዲያንገፋፋችሁ እናንተ ታውቃላችሁ እርግጥ ማለት ነው፣ ግን ቪዲዮውን ስትጀምሩት ላይክ ብታረጉት በዛን ሰዓት ዩቲዩብ ለሌላ ሰው ሸር ስለሚያደርግልን የእናንተ ላይክ ለኛ ጥቅም ነው። ለእናንተ ደግሞ ምንም የሚያጎዳው ነገር የለም እና ስደት ይሁን ላይክ አድርጉላት። ፋፊ እየነና መንሰራ እየነም እንግዲህ ጠይዋ ሚዲያንም ሁላችሁንም ላይክ እያረጋችሁ ሁላችንንም አባረታቱ እንላለሁኝ። አመሰግናለሁ። ምጫን ማርሆ ተሰው በዛ ጥሩ አይደለም። ጊዜ እናመሰግናለን። በሌላ ቪዲዮ ደግሞ እንገናኛለን። እንሻላ እታም በኋላ ግንኙነታችን ይቀጥላል። ደግሞ ቀጣይ እንደዚሁ እንገናኛለን ወይ በአጭር ጊዜ እንደዚሁም ወይም በሳሙንት እንደዚሁ እንገናኛለን። እንሻላ ዋናው ሀገራችን ሰላም ያደርግልን፣ በያለንበት ሰላም ያደርገን። ሰላማችሁ ብዙት ይበል። ስለምታበረታቱ ስለምታገዙ ከልብ እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።